የሚያማምሩ ሸበላ ሸበላ ልጆች አሉኝ። አራዳ ምርጥይ እናት አለችኝ። አራዳ በጣም ወጣት ጉልበት ያለው ምርጥ አባት አለኝ። ከሰሞኑ በሶሻል ሚዲያ በስፋት ስማቸው ሲነሳ ከቆዩ ግለሰቦች መካከል ፋኒና ሳምሪን የሚመለከቱት ግንባር ቀደም ነበሩ። ታዲያ ሳምሪ ኢትዮጵያ መግባቷን ተከትሎ ትኖርበት ከነበረው ጀርመን ሀገር አሁን ለአጭር ቆይታ ወደ ኢትዮጵያ መምጣቷንም በማስታወስ ብዙዎች ሀሳብ አስተያየት ሲሰጡ ነበረ። ሳምሪ ኢትዮጵያ የተለያዩ ጥሩና ደስ የሚሉ ጊዜያቶችን እያሳለፈች ትገኛለች። ጠቅለል ባለ መልኩ ሳምሪ አሁን ኢትዮጵያ ላይ ስለያዘቻቸው ትላልቅ ፕሮ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 ይናገራል። ፋኒም ሳምሪን ተወቅሳለች፣ ሳምሪን ፋኒን ይወቅሳል። ብዙ ጉዳዮች በእነዚህ ቤተሰቦች መካከል አልፏል። ታዲያ ከሳምንታት በፊት ሳምሪ ወደ ኢትዮጵያ ድንገት መታለች ማለት ነው። ብዙዎችም ይህንን ቪዲዮ በተለይ ከፕሌን ጀምሮ የነበረውን የጉዞዋን ቪዲዮ ይከታተሉ በላይቭ የሚያዩ ስለነበር፣ እንዴት ነው በአጭር ጊዜ ውስጥ ወደ ኢትዮጵያ ለመምጣት ያሰብሽው? በሁለት ወር ጊዜ ውስጥ ነው ወደ ኢትዮጵያም የተመለሽው። ምንድን ነው አዲስ ነገር ያለው? ከፋኒ ቤተሰቦች ጋር ልትገናኝ ነው ወይ? ከእነሱስ ጋር ልትካሰሽ ነው ወይ? እያሉ ብዙዎች ሀሳብ አስተያየት ሲሰጡ ነበር። የተለያዩ ዩቲውበሮችም ጉዳዩን አንስተው የተለያዩ ሀሳብ ሲሰጡ ነበር። ታዲያ እንግዲህ ይህ በእንዲህ እንዳለ ሳምሪ ኢትዮጵያ ገብታ የተለያዩ ጊዜያቶችን እንዲሁም የተለያዩ ዘመድ ቤቶችም ስትሄድ ቪዲዮ እያጋራሽ ነው የምትገኘው። ከራሷ ዘመድ ከእናቷ ዘመዶች ጋርም በመሆን የተለያዩ ጊዜያቶችን እያሳለፈች ትገኛለች። የተለያዩ ተጽዕኖ ፈጣሪ ከሆኑ የሶሻል ሚዲያ ሰዎች ጋርም እየተገናኘች ነው ማለት ነው። ከዛ ውጭ ደግሞ በትልልቅ ስራዎች እየተመለከትናትም እንገኛለን በፎቶ የተለያዩ ስቱዲዮ ማስታወቂያዎች ላይ በደንብ እየሰራች ነው። አሁን እንግዲህ ወደ ኢትዮጵያ መምጣቷን ተከትሎ ማርቨልስ ስቱዲዮ ከሚባል የፎቶ ቤት ድርጅት ጋር በትልቁ የስራ ውልም በማድረግ የተለያዩ ፎቶዎች፣ ቪዲዮዎች ለእነሱ ማስታወቂያ የሚሆን እየሰራች እየለቀቀችላቸው ትገኛለች። ይህ እንግዲህ ትልቅ ዋነኛ ፕሮጀክቷ ነው። በሞዴሊንግ ስራው በጣም በይፋና በስፋት መስራት እንደምትፈልግ ከዚህ በፊት እናቷ ደጋግማ ስትናገር ነበረ። ጂጂኪያ በጣም እየደጋገመች ስትናገር የነበረው ጉዳይ ነበር። ልጇ የእኔ ልጅ ብዙ ነገር ነው የሚገባት። እሱ ነገሮች ሁሉ ሳታገኝ ግን የማይሆን ሆና ታስራ ነበረ። አሁን ግን ብዙ ነገሮች ላይ እንድታቅድ አረጋታለሁ። ገና ይሄ አይደለም፣ አሜሪካን ሀገር ሄዳ ሞዴሊንግ ሞክራ የአሜሪካን ፖስተሮች ላይ ሁሉ የምትለጠፍ ልጅ ነው ያለችኝ እያለች በስፋት በተደጋጋሚ ስትናገር ነበረ። እንግዲህ ይህንን አስመልክቶ ነው አሁን ደግሞ ሳምሪ ከሰሞኑ የምትነሳቸውን የተለያዩ የሞዴሊንግ ፎቶዎች በመመልከት ለካ እናትና ልጅ አንድ ላይ ሆነው ነው ሀሳቡን የሚያመጡት ብዙ ነገር እየደገፈቻትም ትገኛለች። ልጇ ሳምሪ በተለያዩ ስራዎች ላይ በስፋት እንድትሰራም ከኋላ ሆና የእናትነት ምክሯን እየመከረች በሞዴሊንግ ስራው ደግሞ በደንብ እንድትዘልቅ የእናቷ ድርሻ ከፍተኛ ይሆናል ሲሉ ሀሳብ አስተያየት ሲሰጡ ነበር። እንግዲህ ከሰሞኑ በተለያዩ ቦታዎች ላይ ነው እንግዲህ ድርጅቶችን እያስተዋወቀች የምትገኘው። የመጀመሪያዎቿ ስራዎቹ የሆኑት ደግሞ እንደነገርኳችሁ የማርቨልስ ስቱዲዮ ነው። ማርቨልስ ስቱዲዮ አዲስ ቲክቶክ አካውንት ከፍተዋል። በዛም የቲክቶክ አካውንታቸው የነ ሳምሪ ፎቶ በሳምሪ በስቱዲዮ ተነ የራሳቸውን የተለያዩ ፎቶና እና ቪዲዮዎች በማድረግ ጭምር ነው ቲክቶኩን ሀ ብሎ የጀመረው። እነዚህ ማርቨልስ ስቱዲዮ በደንብ በከተማው የሚታወቁ ናቸው። በኢንስታግራም ገጻቸውም ብዙ ሺህ ተከታይ ያላቸው የተለያዩ የሰርግ፣ የተለያዩ ፕሮግራሞች፣ አጠቃላይ የስቱዲዮ ስራዎች ነው የሚሰሩት። ታዲያ እንግዲህ ሳምሪን ደግሞ በመጠቀም ስራቸውን በይፋ በስፋት ለማስተዋወቅ ትልቅ የስራ ውልን በማድረግ ትልልቅ ስራዎችን እየሰሩ ይገኛሉ ማለት ነው። ሳምሪ ከዛም ውጭ ደግሞ በተለያዩ ቦታዎች ላይ ቀጣይ ስራ እንደሚኖሩ ጠቆም አርጋ እያለፈች ትገኛለች ትገኛለች። እናቷ ጂጂኪያ ሌላም ነገር ተናግራ ነበረ። ልጄ በሁለት ወር መመላለሷ ምንም እንዳይገርማችሁ፣ እሷ ካልደከማት በየሳምንቱም በየሁለት ሶስት ቀኑም ከኢትዮጵያ ጀርመን ትመላለሳለች እኔ እናቷ ያለሁላትም ምንም አትሆንም ስትል ለልጇ ጠበቃ በመሆን ጭምር ስለ ልጇ ስትናገር ነበር ማለት ነው። እንግዲህ ሳምሪ ብዙዎች ሌሎች ከሚያነሱባት ዋነኛ ጥያቄዎች መካከል ምን ነበረ? ከፋኒ ጋር ያለው ነገር ምን ሆነ? ልጆቹስ መጎዳት የለባቸውም? ስለ ልጆቹስ ምን ታስብ ያለች? ልጆቹን አሁን ማን ማን ነው የሚይዛቸው እያሉ የተለያዩ ሰዎች ሀሳብ አስተያየት በተለያዩ ቦታ ኮሜንት ሲያረጉ ተመልክተናል። በተለይ ከሰሞኑ የሚለቀቁ የስቱዲዮ ፎቶዎችንም በመመልከት ረ እነዚህ ልጆች ማን ጋር ነው ያሉት ሲሉ ብዙዎች ጠይቀዋት ነበረ። ልጆቹ እንግዲህ የሚገኙት አያታቸው ጂጂኪያ ጋር ነው። ጂጂኪያ ደግሞ ያው ዴኬር በመውሰድ ከዛ ውጭ ደግሞ እሷም ጋር በማድረግ ነው እነዚህ ልጆች አሁን ኃላፊነት በመውሰድ እየተንከባከበች የምትገኘው። በቅርቡ ፋኒ ወደ እነሱ ቤት በመሄድ ልጆቹን ተረክቦ ለአንድ ለሶስት ቀን ራሱ ጋር አድርጎ ልጆቹን አዝናንቶ መልሷል። ይህንንም በዩቲዩብ ቪዲዮ ላይ እነሱ አጋርተዋል። ያው የሶሻል ሚዲያ ሰዎች እስከሆኑ ድረስ የሚያደርጉትን የተለያዩ ነገሮች በቪዲዮ መልክ ይለቃሉ። ታዲያ ሁላችንም በቪዲዮ እንደተመለከትነው ፋኒ ልጆቹን ወስዶ ተንከባክቦ፣ አዝናንቶ ልብስ ገዝቶ ሲመልስ ተመልክተናል ማለት ነው። ሳምሪ እንግዲህ ለሁሉም ነገር እናቴ አለችልኝ እንኳን እናቴ ኖረችልኝ እያለች ነው እየደጋገመች ስለ እናቷ በስፋት የምታወራው። አሁን ላይ ደጋግማም ሀደኮ ጂጂኪያ የኔ እናት ሀደኮ እያለች በእንደዚህ አይነት ቃል ነው እየደጋገመች፣ በቲክቶክ ላይቫቸው ላይ ስታሞግሳት እንኳን ኖርሽልኝ እያለች ስታወራት ብዙ ነገሮችን ስትነግራት የነበረው ማለት ነው። ብዙዎች የጂጂ እና የሳምሪን አንድ ላይ መሆን በፍቅር ሆነው ላይቭ ላይ ሲያወሩ ሲመለከቱ ብዙዎች እየተገረሙ ነው። የእናትና ልጅ ፍቅር አሁን መመለሱ አስደስቶናል። ምንም አይነት ነገር በመካከላችሁ ቢኖር በፋኒም በኩል ደግሞ አንዳንድ ሰጣገባ ውስጥ ገብታችሁ ብታስከፊንም ከእናትሽ ጋር ያለው ነገር ደግሞ አስደስቶናል። እናትና ልጅ መለየት የለበትም ምንም ቢሆን እናት ነች ይህንን ያሳየችን ሳምሪ ሲሉ ብዙዎች ሀሳብ አስተያየት ሰጥተዋል። በሌላ በኩል ደግሞ ያሉ ሰዎች ጅጅክያ እማይሆኑ ምክር እየመከረችሽ የማይሆን ነገርም እያስደረገችሽ እየገፋፋችሽ ወደ ሌላ መስመር እንድትሄጂ ነው እያረገችሽ ያለችው ትዳርሽንም ይኸው በተንሽ በቀጣይም ሌላ ሌላ ስራዎች ውስጥ እንድትጠመጂ ነው የምታረግሽ። እባክሽ እናትሽ የምትመክርሽን ሁሉ አትቀበይም ሲሉ ደግሞ ሌሎች ሀሳብ አስተያየት ሰጥተዋል። በጠቅላላው እንግዲህ ጅጅክያ አሁንም ደግማ ደጋግማ የምትናገረው ልጄ ብዙ ስኬት ጎዳናዎች ከዚህ በኋላ አሉላት። እኔ ልናቷ እያለው ምንም አትሆንም፣ ልጆቿን ምንከባከባለው ከዚህ በኋላ የታወቁ ሰዎችን የታወቁ የተማሩ ግለሰቦችንም መታወቅ ካለባት እንድትተዋወቅ እፈቅድላት አለው። ስራዎቿንም በጎን እንድትቀጥል እፈቅድላት አለው። ለእሷ የሚገባው ከዚህ በላይ ህይወት ነው እያለች ስለ ልጇ በተደጋጋሚ ጊዜ እንግዲህ ያው ጂጂኪያ ስትናገር የተመለከትናቸው ጉዳዮች ነበሩ ማለት ነው። በጠቅላላው እንግዲህ ኢትዮጵያ ያሏት ቆይታዎች ከዚህ በኋላ የሚቀጥሉ የተለያዩ ስራዎች ይኖራሉ። እነሱን እንግዲህ አብረን በስፋት የምንመ መለከት ይሆናል። በጠቅላላው ግን እስከተመለከት ነው ድረስ አሁን በፎቶ ስቱዲዮ በሞዴሊንጉ በደንብ በትኩረት እየሰራች ትገኛለች። በሀገሯም በተለያዩ ቦታዎች በመዟዟር ይህን የሞዴሊንግ ስራዎቿን እየቀጠለች ነው የምትገኘው። የተቃና ነገር ሁሉ በስራዋ እንዲገጥማት የእውነት ከልብ እንመኝላታለን። ፋኒና ሳምሪ ያሉበት ነገር እጅግ ቢያሳዝነንም እዚህ ደግሞ በበኩሏ የምታደርጋቸው የተለያዩ የስራ ጉዳዮቿ ደግሞ እንዲሳኩላት ደግሞ የእውነት ከልብ እንመኛለን ማለት ነው። ጠቅላላ ባለመልኩ ይዘንላቸው የመጣ መረጃ ይህን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ፣ ሰላም።